እንዲያውም ይሄ ነገር ደግሞ ሲወጣ ልታፍሪበት እና እንዲያውም ይቅርታ የሚያስብላል አይደል? ይቅርታ ምክንያቱም እስከዛሬ ድረስ እህቶቼ፣ እስከዛሬ ላጠፋሽው ነገር አይ ምክር ነው ምክርሽ። እስከዛሬ ድረስ ላጠፋሽው ጥፋት እባካችሁ እህቶቼ ይቅርታ፣ እስከዛሬ ስለተናገርኳችሁ ወይንም ደግሞ ስማችሁን ስላጠፋሁን በተለያየ መንገድ፣ እንጂ እንዲያውም መጥቼ ከዚህ የበለጠ ስማቸውን አጠፋለሁ ስትይ፣ እኔ ስለአንቺ ሞር ከዚህ በላይ ቃል ይለኛል እኔ የራሴን የሆነ ነገር አግኝቻለሁ። ደስ ብሎኛል። በጣም ደስተኛ ነኝ። ከዚህ በኋላ አንቺን የሚከተሉሽ ሞራልሽን ምናምን ምናምን ነገር ሊጠብቁልሽ ጥሩ ነው። እኔም ጠብቅልሻለሁ ሞራልሽን። ምክንያቱም ሰው የሆነ ነገር አደረገ ተብሎ መቀጥቀጥ ምናምን ነገር ነው። ቤቱ የማይመቸኝ ኤኒዌይ፣ ጉድ ላክ። ኦኬ፣ ግን ቤታየ እያነገረችሽ ነው። እና ምን ታይታለሽ ለሱ መሰለሽ እኔ ለአንቺን መልስ አልሰጥሽም። እኔ መልስ የምሰጠው ለማን ነው? ለናከሊት ነው ለእኔ ማ መልሳት ሰጭኝ። እኔ ራሴ እነግርሻለሁ። እኔ እኮ እኔን ቁጭ ብለሽ የምታደምጪው አሁን እንዲያውም ካልወጣሽ ምናልባት እኔን ቁጭ ብለሽ ጂጂ ምን አለች ጂጂ ምን አደረገች ጂጂ ምን ሰራች ጂጂ ከየት ወጣች ጂጂ ከየት ገባች ጂጂ ምን በላች አንቺ ብቻ ትለሽ ሙሉ ሙሉ ሙሉ ብቻችሁ እኔን ነው የምታዩት። እና ይቅርታ ማለት አለብሽ። ይቅርታ የምትይው አንቺ ስለሰራሽው ወይ ስላደረግሽው ነገር ሳይሆን ከዚህ ቀደም ስማቸውን ላጠፋሽው ካልሆነ ያ የሚመለከት እዛ ላይ ያለ አንድ ትልቅ ጌታ አለ። ትልቅ ጌታ አለ። ሌላ ታሪክም ያሳየናል። እኛም እንድከኛ የሚጠበቀው ምንድነው መልካም ነገር ማድረግ፣ መልካም ነገር መስራት ምናምን እንጂ የምንጠብቀው እኛ እንደ እርሶ አንወርድም፣ መውረድም የለብንም ምክንያቱም ነገ ልጅሽ ታየዋለች። ደስ የሚለው ነገር ልጅሽ ነገ ስታየው በየትምህርት ቤቱ በየኪንደር ጋርደኑ በየስኩሉ በየአይስ ብሎ ይከተላል። ይሄ የማይቀር ነገር ነው ቪዲዮ ኦ እንደዚህ ምናምን እያለ ይከተላልና አይ ሆፕ አይ ሆፕ አይ ሆፕ የሆነ ሰዓት ላይ ሪ የምትልበትን ለምትሸጠው ጫማ ሪሲት አትቆርጥም። እሱ እንግዲህ የዚህ ጅል መንግስት የተጃጃለ ስርዓት አላደለም እሱ ነው። እና ዘንድሮ ከባድ ነው ነገሩ። በነገራችን ላይ እና እኛ ዝም ብለናል። እኛ ስማችን ሲጠፋ ያንን ሁላ ነገር ስታደርግ እናንተም ተደረባችሁ ስታደርጉ፣ አሁንም እስቲል ዛሬ ራሱ ያወራችሁ ነገር አለ ስለ ልጆቹ ማለት ነው። እኔ የሚገርመኝ ይልሽ ስለ ራስሽ ጉድፊ፣ ስለ ራስሽ ጉድ ገባሽ? ስለ እኔ ወይንም ደግሞ ስለ እነዚህ ልጆች አለ። ለምን መሰለሽ? ሁሉም በሰዓቱ ምን ይሆናል? መልካም ይሆናል። እግዚአብሔር ካጣምረው በአንቺና በእኔ አይፈታ እግዚአብሔር ያጣመረውን ትዳር ማንም አይፈታው። ልጆቹ፣ እግዚአብሔር አባታችሁም እናታችሁም አብረው የሆኑ ካሉ ባንቺ አይፈታ። ገባሽ? እኛ የምንፈልገው ጤናማ የሆነ ህይወት፣ በጣም ጤናማ የሆነ ህይወት እንዳንቺ አያስመስሉ ነው የእኛ ልጆች፣ እንዳንቺ አያስመስሉ፣ የእኛ እንትናችን አያስመስሉ፣ እንዳንቺ ደፋር አይሆኑ። አንቺ የምትሰሪውን ስራ በእኔ ልጆች ማየት አልፈልግም እና ሚገርሙ የልጁን ስም እየጠራሽ አንተ ኮ እንደዚህ ነህ፣ አንተ ኮ እንደዚህ ነህ፣ አንተ አንቺም አንድ ናችሁ። ሚገርምሽ ነገር አንቺም ምሱም አንድ ናችሁ። እንዲሁም ንጹዋ ናት። ለምሳሌሽ እናት ከምስኪን እናት ከምስኪን አባት፣ አባትየው በጣም መልካም ሰው የማይዋሽ ውሸት ማያቅ፣ ገባሽ? ለመዋሸት ሲል ራሱ ሳቁም የሚመጣ ሰው፣ ለራሱ መብላቱን ትቶ ልሽ ጥሩ ሰዎች ስለሆነ አንቺ የምትጠብቂ ነው ወይም ደግሞ እንዳንቺ አይነት ቦታ ያሉት ሰዎች ምናልባት ይሉሽ በሰው ደም በሰው ሀብት በሰው ገንዘብ በሰው ምናምን በሰው ምናምን ነው፣ ጭቄት እያንዳንዱ ነገር የጨቀየ ህይወት ላይ ያለ ሰው ሰላም የለውም ነበር። እኛ ግን ከዚህ እሳት ሲንበጎበብ፣ ከዚህ እሳት ሲንበጎበብ፣ ጂጂን ግን ሳይነካት ነው የምትወጣው። የተንበጎበጉባቸው ሰዎችን እያየን ነው። እኔ ግን እያየሽኝ ነው አንድ ሚሊዮን ሆነች ብትቀጠቀጭ፣ ቀኑን ሙሉ ትዌንቲ ፎር አወርስ ጂጂ ጂጂ ብትይ፣ አም ሂር ፊንገርሽ አም ሂር እያማረብኝ ጭራሽ፣ አንቺ እናት እኔ ልጅ እየሆንኩኝ እያማረብኝ፣ በቃ ቆንጆ ሆኜ ነው ብታይ፣ እግዚአብሔር ጥበቡን ሞገሱን እየሰጠኝ ማለት ነው። ገባሽ? በዚህ በኩል ለማጥፋት ትጥራላችሁ፣ በዚህ በኩል የሆን ነገር ታደርጋላችሁ፣ በዚህ በኩል የሆን ነገር ታደርጋላችሁ። አንዳንድ ጊዜ እስከነመፈጠራችሁ እራሱ ትእዛት እስከነመፈጠራችሁ ማለት ስህተታችሁን እኔ ያላየው እኔ የማየው ምንድ ነው? መልሴን ነው የማየው። አሁን አንቺ እኔ ቤታዮን እዚህ ጋር ያመጣዋት እኔ አይደለም ያመጣዋትኝ ቤታዮን። እኔ እንዲያውም ቤታዮን ከአንቺ የበለጠ ገና ሳትታወቅ በፊት እዚህ ጋር እንደምትደርስ አውቃለሁ፣ ከንግግሯ ከድፍረቷ ከምኗ ከምኗ አቃታለሁ። እንደኔ እንዲያውም ቲክቶክ ላይ እንዳትወጣ እኔ ፔጅ ላይ አይደለም ሌላ ሰው ፔጅ ላይ ሳያት እየተከተልኩኝ፣ ስለእውነት፣ ስለእውነት እኔ ልንገርሽ እየተከተልኩኝ እቺ ልጅ ታጠፋናለች። በቃ እቺ ልጅ ነገ ትዞርብናለች፣ ምክንያቱም ስለማቃት። ያንን ያልኩት ግን ወደኛ ልሽ እንዳታድግ አይደለም ወይም እንዳንቺ ገንዘብ እዚህ ወደ ዩቱብ እንዳይመጡ ምናምን የተሰብስበ